የተባበሩት መንግስታት ድርጅት ሰማንያኛው ጠቅላላ ጉባኤ እንደቀጠለ ነው። የጠቅላላ ጉባኤው አካል የሆነው ከፍተኛ ምክክርና የክርክር መድረክም ከመስከረም 13 2018 ጀምሮ እየተካሄደ ይገኛል። ከሰላም እስከ አየር ንብረት ለውጥ፣ ከዘላቂ ልማት እስከ ዲጂታል አካታችነት፣ ከሰብአዊነት እስከ ዓለም ኢኮኖሚ አወቃቀር በዓለም መድረክ ፍትሐዊ ውክልና ከማግኘት እስከ ቀጣይ የዓለም እጣ ፈንታ በርካታ ጉዳዮች ተነስተው ውይይቶችና ክርክሮችን በማድረግ ለወደፊቱ ይበጃሉ የተባሉ ሀሳቦች በመነሳት ላይ ይገኛሉ። በተባበሩት መንግስታት የሰራዊት ድርጅት የግብጽ ተወካይ በጠቅላላ ጉባኤው ላይ ባደረጉት የፖሊሲ ንግግር ላይ ኢትዮጵያን አስመልክተው ላቀረቡት የሀሰት ክስ በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልዕክተኛ አምባሳደር ዮሴፍ ካሳዬ በጠቅላላ ጉባኤው የስነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ተጠቅመው ግብጽ ላነሳቻቸው ሀሳቦች ምላሽ ሰጥተዋል። ግብጽ የናይል ወንዝ የብቸኛ ባለቤትነት ጥያቄ የሚመስሉ የተለመዱ አቤቱታና ክሶችን በተወካዩ አማካኝነት አንስታለች። አምባሳደር ዮሴፍ ካሳዬ ኢትዮጵያ ግብጽ በቅርቡ ህዳሴ ግድብን አስመልክተው ላቀረበችው መሰረተ ቢስ ክስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጻፈችው ደብዳቤ ተገቢውን ምላሽ መስጠቷን አውስተዋል። ምላሹ እውነታ ላይ የተመሰረተና የግብጽ ተደጋጋሚ ትርክቶችን ሀሰተኛ መሆናቸውን በግልጽ ያሳየ መሆኑንም አመላክተዋል። የናይል ወንዝ የተፋሰሱ ሀገራት ለዘመናት ያቆራኘ የተፈጥሮ ሀብት መሆኑን ጠቅሰው ኢትዮጵያ ይህን ትስስር ለማጥበቅ ስትሰራ መቆየቷን ተነግረዋል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረዥም ጊዜ ትብብርን ያማከለ አካሄድ ስትከተል መቆየቷን የገለጹት አምባሳደሩ በተቃራኒው ግብጽ ታሪካዊ መብት አለኝ እኔ ብቻ ልጠቀም የሚል ጊዜው ያለፈበት የቅኝ ግዛት ህሳቤ እያራመደች እንደምትገኝ ማብራርተዋል። በኢትዮጵያ ዘላቂ ትብብር ፖሊሲና በግብፅ የቀጠለ የጸባጫሪነት አካሄድ ተቃርኖ ከጅምሩ ግልጽ ነው። ኢትዮጵያ በዓለም አቀፍ አሰራሮች በፍትሃዊ የናይል ውሃ ተጠቃሚነት ዓለም አቀፍ ህጎች ተገዥ ነች። በአንጻሩ ግብፅ ታሪካዊ መብት የምትለው ነገር ላይ ቆማ ቀርታለች። ኢትዮጵያ ከታችኛው ተፋሰስ ሀገራት ጋር ትብብርን መርህ አድርጋለች። በአንጻሩ ግብፅ በቅኝ ግዛት አስተሳሰብ ላይ ቀርታለች። ኢትዮጵያ የናይል ተፋሰስ የትብብር ማዕቀፍ ስምምነት እንዲተገበር በቁርጠኝነት እየሰራች እንደምትገኝም ገልጸው፣ በአንጻሩ ግብጽ የሁለትዮሽ የቅኝ ግዛት ስምምነትን ለማስቀጠል በተፋሰሱ ሀገራት ላይ ተገቢነት የሌለው ጫና እያሳደረች እንደምትገኝም አመላክተዋል። ኢትዮጵያ ከግብፅና ከሱዳን ጋር በተፈራረመችው የመሮዎች ስምምነት የግድቡን ሙሌትና ስራ አስመልክተው ለታችኛው ተፋሰስ ሀገራት ግልጽነት በተሞላበት ሁኔታ መረጃ ተደራሽ ስታደርግ መቆየቷን መብራርተዋል።

ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ስትገነባ ከግድቡ ዲዛይን ጀምሮ እስከ ከራሷ ከግብፅ ጋር ጭምር ውይይቶችን አካሂዳለች። በርካታ ዙር ንግግሮችንም አካሂደናል። ግብፅ ምክንያት አልባ ጉዳዮችን እያነሳች ሁለቱንም ሀገራት ተጠቃሚ ወደሚያደርግ ስምምነት እንዳይመጣ አድርጋለች። በሶስትዮሽ ድርድሩም ኢትዮጵያ ሁሉን አሸናፊ የሚያደርግ መንገድን ብትከተልም ግብጽ ድርድሩን የሚያደናቅፉ ድርጊቶችን ስትፈጽም መቆየቷን አምባሳደሩ አብራርተዋል። ሆስቲሊቲ ኦንሊ ብሪድስ ዲቪዥንስ፣ ዌስቴጅ ኦፍ ሪሶርሴስ አንድ ሚስድ ኦፖርቹኒቲስ ፎር ጆይንት ዴቨሎፕመንት ጸባጫሪነት የሚያስከትለው መከፋፈልን ነው። ጸባጫሪነት የሚያስከትለው የሀብት ብክነትን ነው። የጋራ ልማትን ነው የሚያደናቅፈው። ኢትዮጵያ ቀጠናዊ ልማት፣ ሰላምና ደህንነትን ለማረጋገጥ እየሰራች ነው። ከጎረቤት ሀገራት ጋር በትብብር መንፈስ ትሰራለች። የግብፅ አካሄድ ግን የቀጠናውን ትብብር የሚረብሽ ከጎረቤት ሀገራት ጋር ዲፕሎማሳዊ ንግግር መፍትሄ የማያመጣ እንዲሆን አድርጋለች። ኢትዮጵያ የግብጽን የቅኝ ግዛት ትርክትና እኔ ብቻ ልጠቀም የሚል አባዜ ፈጽሞ አትቀበለውም ሲሉም አምባሳደሩ ለተባበሩት መንግስታት ድርጅት ጉባኤ አብራርተዋል። የህዳሴ ግድብ ተጠናቆ ተመርቋል ያሉት አምባሳደሩ ዮሴፍ ይህም ለኢትዮጵያ ለናይል ተፋሳ ሀገራትና በአፍሪካ ልማትና ብልጽግና ለሚሹ ሁሉ ትልቅ እርካታን የሰጠ እንደሆነ ለተባበሩት መንግስታት ድርጅት አብራርተዋል። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያና በሌሎች የተፋሰሱ ሀገራት በቀጣይ የሚገነቡ ግድቦች ጅማሮ ነው ያሉት አምባሳደሩ ይህም ለቀጠነው የጋራ ልማት ወስ ሳኝ ሚና እንዳለው ተናግረዋል። የእኔ ብቻ ልጠቀምና የአንድ ወገን የበላይነት ዘመን አብቅተዋሉ ያሉት አምባሳደሩ ዮሴፍ ግብጽ የትብብር አማራጭን ብቻ እንድትከተል አስገንዝበዋል። ግብጽ የተመድ ጠቅላላ ጉባኤን ተጠቅማ የውሃ አጀንዳን ለጠባብ የፖለቲካ ግቦችና ለብሔራዊ ቀጠናዊ ፍላጎቶች ማሳካያ እየተጠቀመች ነው ያሉት አምባሳደሩ የተባበሩት መንግስታት ድርጅት ያለውን ስልጣን ተጠቅሞ ግብጽ ገንቢ ሚና እንድትጫወት ግፊት እንዲያደርግም ጥሪ አቅርበዋል።